ሰላም፣ እንዴት ናችሁ ውድ የአርሰናል ደጋፊዎች ድምፅ ተከታታዮች? በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንቅሮችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርሰናል የማይልስ ሊውስ ስኬሊንግ ኮንትራት ለማራዘም ከወዲሁ ስራዎችን እንደጀመረ ተነግሯል። በተለይም ተጫዋቹ ከስፔኑ ክለብ ሪያል ማድሪድ ጋር ከተያዘበት ጊዜ አንስቶ የአርሰናል ሰዎች ትልቅ የሚባል እንቅስቃሴን መጀመራቸው ታውቋል። የተጫዋቹን ኮንትራት በሚያራዝሙበት ሁኔታ እንግዲህ መድፈኞቹ የተጫዋቹን ኮንትራት ለማራዘም እንግዲህ ትልቅ የሆኑ ስራን እየሰሩ እንደሆነ ታውቋል። ተጫዋቹ እስካሁን ባለው ሁኔታ በአርሰናል መቆየት ምርጫው ሆነት ድርድሮችም በአርሰናልና በተጫዋቹ መካከል እንደቀጠሉ ፋብሪዚዮ ሮማኖ ተናግሯል። በአርሰናል ቤት ተጫዋቹ የሰራውን ነገር ሁላችንም እናስታውሳለን። ታዲያ አርሰናሎች ይህንን ተጫዋች ፈጽሞ በሌላ ክለብ መነጠቅ አይፈልጉም። ተጫዋቹ በአርሰናል ቤት እንዲቆይም በርካታ የሆኑ ስራዎችን በመስራት ላይ ይገኛሉ። የሰሜን ለንደኑ ክለብ በአልናስር ጥሩ ጊዜን እያሳለፈ የሚገኘውን የቀድሞ የማንቸስተር ሲቲ ተጫዋች የሆነውን ኤሜሪክ ላፖርት ለማስፈረም ንግግር ካደረጉት ክለቦች ውስጥ አንደኛው እንደሆነ ተገልጿል። አልናስር ከተጫዋቹ 27 ሚሊየን ፓውንድ እንደሚፈልግም ተዘግቧል። ምክንያቱም ተጫዋቹ ለአልናስር ቁልፍ የሚባል ተጫዋች ነው። እንዲህ በቀላሉ አልናስሮች ይለቁታል ተብሎ አይታሰብም። አርሰናልም ተጫዋቹ ላይ ፍላጎት ቢኖረው ሲሆም ይህን ያህል ዋጋ ለአልናስር የመክፈል ፍላጎት እንደሌለው ነው የተገለጸው። ሚካኤል አርቴታ በክረምቱ የዝውውር መስኮት ማድረግ ከሚፈልጋቸው ነገሮች ውስጥ በዋነኝነት ያስቀመጠው የክሪስታል ፓላሱን ተጫዋች ማርክ ጉሂን ማስፈረም እንደሆነ ታውቋል። እንደሚታወቀው እንግዲህ ተጫዋቹ ከአርሰናል ጋር ከተያዘ ለብዙ ሳምንታት ቆይቷል። ተጫዋቹ በአርሰናል የዝውር ራዳር ውስጥ መግባቱን የሚያመላክት ነው። የአርሰናል ቤት ዊሊያም ሳሊባ እና ገብርኤል ማጋሌሽ እያሳዩት ያሉት ጥምረት እጅግ አስገራሚ ነው። ይህንን አስፈሪ የሆነ ጥምረት ቀጣይነት እንዲኖረው ደግሞ የክርስቲያል ፓላሱን ማርኩ ግሂ ማስፈረም ሚካኤል አርቴታ ፍላጎት እንዳለው ተገልጿል። ድሮ እንግዲህ አርሰናሎች የመሀል ተከላካይ የማስፈረም ፍላጎት አላቸው። ቅድሚያ የሚሰጡት ግን የአጥቂውን ስፍራ ማጠናከር እንደሆነም ታውቋል። በአርሰናል ቤት ሌላኛው የሚፈለገው እንግዲህ የክንፍ መስመር ተጫዋች ማስፈረም፣ በቦታውም ሮድሪጎና አንቶኒ ጎርደን በዋነኝነት እንደተያዙ ይታወቃል። ከዚህ ጋር በተያዘ ታዲያ ሰሜን ለንደኑ ክለብ አርሰናል የሪያል ማድሪድ ተጫዋች ሮድሪጎ ዝውውር ከስንት ጊዜ እንደሚከፈል የመጨረሻውን ውሳኔ እየጠብቁ ይገኛሉ። እናም የስፔኑ ክለብ ሪያል ማድሪድ ምላሽ ካስደሰታቸው ወደ ዝውውሩ ለመግባት እንዳስቡም በተጫዋቹ ላይ ያላቸው ፍላጎት እጅግ ላቅ ያለ ነው። ለዚህም ነው እንግዲህ ከስፔኑ ክለብ ሪያል ማድሪድ ጋር በርካታ የሆኑ ስራዎችን እየሰሩ የሚገኙት ኒኮ ዊሊያምስን የማግኘት እድላቸው ሲያደርጋቸው እጅግ ጠባብ እንደሆነ ይታወቃል። ታዲያ የድንቅ የክንፍ መስመር ተጫዋች የሆነውን ብራዚላዊ ተጫዋች ሮድሪጎ ለማስፈረም ጠንካራ ስራዎችን እየሰሩ እንደሆነም ተገልጿል። አርሰናል ከቪክተር ጆክሬሽ ልክ በቤንጃሚን ሲስኮ ዝውውር ላይ ያለው ፍላጎት እጅግ እንደጨመረ ነው እየተነገረ የሚገኘው። ፋብሪዚዮን ጨምሮ ሌሎች ታማኝ ምንጮች እንደገለጹት ከሆነ አርሰናል በሁለቱ አጥቂዎች ዙሪያ ከወኪሎቻቸውና ከክለቦቻቸው ጋር ንግግር አድርገዋል። ሁለቱም አጥቂዎች አርሰናልን መቀላቀል እንደሚፈልጉ፣ አርሰናልም የመጀመሪያ ምርጫቸው እንደሆነ ነው የተገለጸው። ከሁለቱ አንዱን ወስኑ ማምጣት ያለበት አንድሬ ቤርታና አርሰናል ሲሆኑ ማንቸስተር ዩናይትድም ከዚህ ዝውውር ጀርባ እንዳለም ተገልጿል። ተጫዋቹ ማቅናት የሚፈልገው በተለይ ቪክተር ዮክሬሽ ወደ አርሰናል እንደሆነ እንዲሁም አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ጁቬንቱሶች በቪክተር ዮክሬሽ ላይ ፍላጎት እንዳላቸው ነው እየተገለጸው። ታዲያ ከቪክተር ዮክሬሽ ዝውውር ጋር በተያያዘ የጣሊያኑ ክለብ ጁቬንቱስ ቪክተር ዮክሬሽን ለማስፈረም ፍላጎት እንዳለው በይፋ ተገልጿል። ኮሪየ ዴሎ ስፖርት እንደዘገበው ከሆነ ጁቬንቱሶች የ11 ሚሊየን ፓውንድ ደሞዝ ለተጫዋቹ በዓመት ለማቅረብ ዝግጁ መሆናቸው። አርሰናል ታዲያ ሙሉ ለሙሉ ፊታቸውን ወደ ቤንጃሚን ሼሽኮ ለማዞር እቅድ እንዳላቸው ነው እየተገለጸ የሚገኘው። በተለይም ደግሞ ቼልሲ ሊያም ዴላፕን ማስፈረሙ ተከትሎ ከቤንጃሚን ሼሽኮ ዝውውር ራሱን ማግለሉ ይታወቃል። እንዲሁም ከዝርዝራቸውም እንዳስወጡት ነው የተገለጸው። አሁን በሼሽኮ ዝውውር ላይ የሚገኘው ክለብ አርሰናል ብቻ መሆኑ ልክ እንደ አድቫንቴጅ የሚቆጠር ነው። ሙሉ ለሙሉ ትኩረታቸውን በተጫዋቹ ላይ ያደርጋሉ። ምናልባት ሁለት ሜንሶች ከፍተኛ የሆነ ወጪን ላመኑበት ተጫዋች የማውጣት ችግር የለባቸውም። ከዚህ በፊት እንግዲህ ሮናልዶን ሲያስፈርሙት ተመልክተናል። ምናልባትም ተጫዋቹ ወደ ጁቬንቱስ የሚያቀናው ከሆነ አርሰናሎች ፈጽሞ ዋነኛ የሆነ ታርጌታቸውን ቤንጃሚን ሼሽኮን ማጣት ፍላጎት እንደሌላቸው ይታወቃል። ታዲያ ቤንጃሚን ሼሽኮን ለማስፈረም ከፍተኛ የሆኑ ስራዎችን እየሰሩ እንደሆነ በዛሬ ዕለት የሚወጡ ደረጃዎች እየገለጹት ይገኛሉ። እስካሁን ድረስ በተጫዋቾቹ ዙሪያ ውሳኔ ለመድረስ እጅግ እንደተቸገሩ ፍንትው አድርጎ የሚያሳይ ነው። በዋነኝነት አርሰናል ቤንጃሚን ሼሽኮን ለማስፈረም፣ በተለይም ሚካኤል አርቴታ በተጫዋቹ ላይ ፍላጎት እንዳለው ይታወቃል። እዚጋ ችግር እየፈጠረ የሚገኘው ነገር አንድሪ ቤርታ ደግሞ በቪክተር ዮክሬሽ ላይ ትልቅ የሆነ ፍላጎት አለው። ስለዚህ በሁለቱ ፓርቲዎች መካከል ስቲል ክፍፍል አለ ነገር ግን ቪክተር ዮክሬሽ ወደ ጁቬንቱስ የሚያቀና ከሆነ ምናልባትም የቤንጃሚን ሼሽኮ ዝውውር እንዲሳለጥ ያደርገዋል። አርሰናሎች ሙሉ ትኩረታቸውን ወደ ቤንጃሚን ሼሽኮ እንዲያዞሩ ያደርገዋል። ትልቅ የሆኑ ስራዎችን አርሰናሎች እየሰሩ ይገኛሉ። ቤንጃሚን ሼሽኮ ወደ አርሰናል የሚለውን ዜና በቅርቡም እንሰማለን። በተለይም በሚመጡት ሳምንታት አርሰናሎች ተጫዋቹን ለማስፈረም ከፍተኛ ሆኑ ድርድር እንደሚያደርጉ ነው የሚጠበቀው። ቶማስ ፓርቴ በሚቀጥለው ሳምንት ወደ አርሰናል በመመለስ ስብስቡን ይቀላቀላል። በአርሰናልና በፓርቲ መሀል የተደረገ ስምምነት እስካሁን ድረስ የለም። በቅርቡ አዲስ ነገር እንደሚኖር ተዘግቧል። ቶማስ ፓርቲን በተመለከተ እንግዲህ አርሰናል እስካሁን ድረስ ከማርቲን ዙበሜንዴ ውጪ ሌላ የመሀል ስፍራ ተጫዋች የማስፈረም ምንም አይነት ፍላጎት የላቸውም። ታዲያ ቅራቸውም ቶማስ ፓርቴን በ ፍላይምሬስ ማቆየት ዋነኛ ኢላማቸው ወይም ዋነኛ ሀሳባቸው ነው። የተጫዋቹን ኮንትራት ለማራዘምም እንግዲህ ከፍተኛ የሆኑ ድርድሮችን ከተጫዋቹ ጋር ለማድረግ ዝግጁ እንደሆኑ የተገለጸ ይገኛል። አርሰናል በመሀል ስፍራው በማርቲን ዙበሜንዲና በቶማስ ፓርቲ የሚገርም ጥምረትን በቀጣዩ የውድድር ዘመንም ያሳዩናል ተብሎ ነው የሚጠበቀው። ፋቢዮ ቬራ ወደ አርሰናል ስለመመለስ ሲጠየቅ እንዲህ ሲል መልሷል። አሁን ላይ ስለዚህ ነገር ማውራት ተገቢ ነው ብዬ አላስብም፣ ምክንያቱም መቶ ፐርሰንት ትኩረቴ ውድድሩ ላይ አድርጌያለሁ። በፊት ስለሚፈጠረው ነገር አብረን እንመለከታለን፣ ሲል የፖርቹጋላዊ ተጫዋች ተናግሯል። አዳዲስ መረጃዎች እስክንገናኝ ድረስ መልካሙን ሁሉ ተመኘሁ።